ቤቲ ተነሽና ምግቢ። አይ አልበላም። ምን ነው ዛሬ ራሽ ምንድ ጦት ኪረይን ሰላም ሚሆኑ ሄደ እስከሚመጣ እየጠበኩት ነው። አንቺ ማስመሰልሽን አልተውም ብለሻል። እውነትም አሞሽ ከሆነ ደግሞ እኔ ደህና ነኝ። እሺ ይኸውልሽ እኔ እንደዛ ግን ደግሞ ወደ አላማችን ምንወስደው መድኃኒት መጨረሻችን ምንም ማለት ነው ያድኑናል ብለን የምንወስዳቸው መድኃኒቶች ሕመማችን ካባባሱ በቃ መተው አለብን። ስለዚህ እናትሽ ቤት ተመለሽ። ስለዚህ ኪራየንም ከነገራ ሆንድ ትፈግጅለታለች ወይ ይሆነሽ አንቺ እኮ ከእናትሽ ቤት ስትመጪ ፍልቅልቅና ደስተኛ ነበርሽ። እዚህ ግን ማንም ነው የሚፈልግሽ ሰው የለም። ይኸው እራስሽ ቁጭ ብለሽ ብቻሽን ኩርምት ብለሽ በትካዜ ነው ያለሽ። በቃ ወደ እናትሽ ጋር ተመለሽ

የልጄ ደስታ እውንና ሙሉ እንዲሆን እፈልጋለሁ። እናም እንግዲህ ልጅ በመውለድ ተስማሚ እኔ ድል አድርጌ ሰርጌ ልዳራችሁ በማለት እንግዲህ ለ መራዊት እንግዲህ ትናገራለች ማለት ነው። የናሆም እናት ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማ የተመልካይ ቤተሰብ እንደምናላችሁ። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን ደግሞ በማጥቆር ቤተሰብ ይሁኑ። ነባሮች ላይክ እና ሼር በማድረግ አበረታቱ። ዛሬ እንግዲህ ዛሬ በጽናት ድራማ በክፍል 99 መተናል የናሆም እናት ወደ ናሆም ቤት መታለች እንግዲህ በስልክም ያው የሚታወቀው ልጅ ውለዱ በማለት እንግዲህ ሌት ከቀን በስልክም እንግዲህ ወጥራ ይዛቸዋለች። ዛሬ ግን በአካል እንግዲህ ቤታቸው መታለች። ያለውን እውነታም አወቀች። መራዊት የልብ ኬዝ እንዳለባት እና ልጅ መውለድ እንደማትችል እንዲሁም ልጅ መውለድ እጅጉን በጣም ለሷ ለህይወቷ አደጋ እንዳለው ተነገራት። የናሆም እናትም ይህንን ሰምተው እጅግ በጣም ተደናግጠዋል። እናም እንግዲህ ከቤታቸው ወጥተው ሄደው ነበረ። መዋሸታቸውም ረጅም ጊዜም እንዲህ ሳይናገሩ መቅረታቸው እጅጉን በጣም አናዷቸዋል። ሲቀጥልም ደግሞ ለልጅ ያላቸውም ነገር እጅጉን በጣም አጓጊና በጣም ሲጠብቁት የነበረው ነገር እንዳልነበረ ሆኖ ስላገኙት በጣም አዝነው እናም እንግዲህ እጅጉን በጣም ተስፋ ቆርጠው ተመልክተ ናቸዋል። እናንተ ውሸታሞች በማለት እንግዲህ ናሆምም እማዬ እኔ ነኝ የደበቅኳት፣ እኔ ነኝ የደበቅኩት፣ እንዲነገር ያልፈለግኩት በማለት መራዊትም እኔ ነኝ የደበቅኩት ሕመሜን፣ እንዲነገር ያልፈለግኩት እየተባባሉ እርስ በራሳቸው እንግዲህ ሲነጋገሩም ነበረ። የናሆም እናት በጣም ተናደው ከቤቶቻቸውም ሄደው በግድ በልመና እማዬ በማለት እንግዲህ ወደ ቤት መልሷታል ማለት ነው። እናም እንግዲህ የናሆም እናት ከነሱ ጋር በማውራት ነበር መደበቃቸው በጣም አናዷቸዋል። ውሸት ደግሞ ምንም እንደማይጠቅምም ተናግረዋል ማለት ነው፣ የትም እንደማያደርስ እናም እንግዲህ አንዳንድ ነገሮች ከተነጋገሩ በኋላ መራዊትን ብቻዋን ላናግራት ፈልጋለው፣ በማለትም እንግዲህ ናሆም፣ አይ እማዬ፣ እኔ ፊት ሁሉን ነገር መነጋገር ትችላላችሁ፣ በማለትም እንግዲህ መልስ ሲሰጥ ነበረ። እናም አልፈለገችም። የመለስከኝ ኮላወራ ነው። ስለዚህ አንተ አታስፈልገኝም አንተ ለእኔ መቼ ግልጽ ሆንክና ነው እኔ ለአንተ ግልጽ መሆን ነው? እኔ ብቻ ነው ማውራት የምፈልገው በማለትም እንግዲህ ናሆምና እናቱ ተያይዘዋል። መራዊትም በቃ እኔና ማሚን ተወን፣ እኔና ማሚ እናወራለን አንድ ላይ በማለትም እንግዲህ አንድ ላይ ሲያወሩ ሁሉንም ነገር እኔ በጣም ነው የምወድሽ ከልጄ ለይቼ ላይሽ አልችልም። ነገር ግን አንድ ነገር ቃል ግቢልኝ፣ ልጅ ውለጂ፣ እኔም ደግሞ ድል አድርጌ እድራችኋለሁ፣ ሰርጋችሁን ሰርጌ በማለት ሲጠይቋት እንግዲህ መራዊት እኔም እኮ ልጅ እንዲኖረኝ እኮ ጠልቼ አይደለም ስትልም፣ መልሷ አጥጋቢ ስላልሆነ የናሆም እናት በድጋሚ ተከፍታና ተቀይማ እንግዲህ ተሄዳለች ከቤታቸው ማለት ነው። እናም እንግዲህ መራዊት እጅግ በጣም ተጨንቃለች በሆነው ነገር ሁሉ ደምንባም ስታለቅስ ነበር። ትልቅ ውዝግብና ትልቅ ጭንቀት ውስጥ ገብታለች እንግዲህ እውነቱን ማወቋ የናሆም እናት ጥሩ ቢሆንም ነገር ግን አሁን ላይ ከሰው ለምን አጎደልክኝ በማለት እንግዲህ መራዊት የተስፋ መቁረጥ ስሜት ላይም ትገኛለች ማለት ነው። እናትየዋም እንግዲህ ውሳኔሽን በቅርብ አሳውቅኝ ብለዋት ነበረ ተቆጥተዋት ከቤት ወጥተው የሄዱት ማለት ነው። ልሸኞትም ምግብም ተመገቡ ስትል አበላችሁኝ፣ አጠጣችሁኝ አመሰግናለሁ፣ የማያዛልቅ ሸኝ አልፈልግም በማለትም እንግዲህ እጅጉም በጣም ተቃውሟቸውን አቅርበው ሄደዋል ማለት ነው። በሌላ በኩል እነ ኪራ ቤት ደግሞ እንግዲህ እነ ኪራ ቤት ያው በቤቲ ምክንያት ቤቱ ተበጥብጧል ማለት ነው። ምንም ቢሆን በንግግር ቢግባቡም ሆኖም ግን ቤቲ ለኪራ ያላትን ነገር በምታሳየው መንገድ ጽናትየም እየምቀንት ትትላለች ማለት ነው። ምክንያቱም ያው ቤቲ የበፊትና የመጀመሪያው ፍቅረኛም ስለነበረች አሁን ላይ ለኪራ ጠብር ግፍ ስትልም ጽናት እንግዲህ በቅናትም እንግዲህ እየተንገበግበች ትገኛለች። ምክንያቱም ብዙ መኖር ያለባቸውን ላይፍ እንግዲህ በቤቲ ምክንያት ጊዜያቸውን እያቃጠሉም ይገኛሉ ደስታም ርቋቸው ይገኛል እናም እንግዲህ ጽናትዬ መግቢያው ላይ እንዳያችሁት እና እንደተመለከታችሁት አንቺ እኮ ከእናትሽ ቤት ስትመጪ ደስተኛ እና ጤናማ ነበርሽ እዚህ ጋር የማያሽልሽን መድሀኒት ዝም ብለሽ መቃሙ መዋጡ ምንም ጥቅም የለውም እባክሽን ወደ እናትሽ ቤት ተመለሺ ሂጂ እዚህ ማንም አይፈልግሽም ማንም አይወድሽም ብላ በግልጽ ተናግራለች ማለት ነው ቤቲ ማንም እንደማይወዳት እና ማንም እንደማይፈልጋት ታውቃለች ነገር ግን ለእሷ የሚያስደስታት እና የእሷ ትልቁ ደስታ ኪራን ማየት ብቻ ነው። ኪራም እንግዲህ በቤቲ ምክንያት ሰላሙ ከተናወጠ ብዙ ጊዜያቶችን አስቆጥሯል። ምክንያቱም ቤቲ እንግዲህ ለትዳሩ እንቅፋት ሁናበታለች። ጥሩ ጊዜ ማሳለፍ ያለበትን ታይሞች እንግዲህ በቤቲ ምክንያት እንግዲህ እየተቃጠለበት ይገኛል። እናም እንግዲህ እጅጉን በጣም እየተበሰጫጩም እየተመከነከኑም ይገኛሉ ምግብም እንግዲህ ሲቀርብ አታስበላም አታስጠጣም ቤቲ ማለት ነው ጽናትና ኪራ እንግዲህ አንድ ላይ ምግብ እንመገባለን ሲሉ ቤቲም እንግዲህ እኔ ምኳል በላሁም ምዕራብ እኮ ልሞት ነው በማለት እነሱ በፍቅር እንግዲህ ሊበሉ ያዘጋጁትን ማዕድ ቤቲ መታ እሷም አልበላችም እናም እንግዲህ በቃ አንቺም ተመገቢ በዚሁኛ ጋር በሳህን ላምጣልኝ ስትላት አይ እኔ ኪራዬ ነው የሚያጎርሰኝ እሱ ካላጎረሰኝ መብላት አልፈልግም በማለትም ስትናገር ነበረ ጽናትና ኪራ አንድ ላይ ሊበሉ ያሉትን በቤቲ ምክንያት እንግዲህ አንድ ላይ መመገብ አልቻሉም ማለት ነው። ኪራና ቤቲ ሳሎን አንድ ላይ እንግዲህ በኪራ እጅ እንግዲህ እየተጎረሰች ቤት ስትመገብ ጽናትም እንግዲህ ያየችው አማራጭና ያደረገችው ውሳኔ እኔ ኪችን በላለሁ ነበረ። በዚህም እንግዲህ በጣም በሚያሳዝን ሁኔታ ጥሩ ጊዜያትን ማሳለፍ እየፈለጉ ነገር ግን ማሳለፍ አልቻሉም እና እጅጉን በጣም ቅሬታ ተፈጥሮባቸዋል። እንዲሁም ኪራ እየገላውን ታጥቦ እንግዲህ ልብስ እየለባበሰ ቤቲ ወደሱ ታመራና እንግዲህ ተክለ ሰውነቱንም ስትመለከት ነበር። ኪራጌ እያለች እንግዲህ እየተማረከች ስፖርተኛ ነበር ክንዴ ስትልም ነበረ። ይህንን ያየችው እና የተመለከተችው ጽናት እንግዲህ ከክላስ ነበር ገፍትራም ያስወጣቻት። እናም እንግዲህ በጽናት መደነቅ የነበረበት ሰው እንግዲህ በቤቱ በበፊት ፍቅረኛው ሲደነቅም ተመልክተናል። ይህ ደግሞ ለጽናት ቅናትን እጅጉን በጣም እንግዲህ መከፋትንም አሳይቶባታል ማለት ነው። እናም እንግዲህ ፅናት ድራማ የክፍል ዘጠና ዘጠኝ እነዚህን ነገሮች ተመልክተናል ማለት ነው። መራዊት እጅግ በጣም ተከፍታለች። እናም እንግዲህ ወክል አድርግም ብላ ጉዞዋን መንገድ ላይ እንግዲህ እየሄደች ነበረ። እናም እንግዲህ ከናሆም ናሆም የምደውል ውስጥ ቃት የትን ሲላል ነበር የእናትየዋ መታ የመራዊትን ሰላም መበጥበጥ እጅጉን በጣም ተጽዕኖ ስለፈጠረባት እሷም አምላክ ሆይ ሙሉ አድርገኝ፣ አምላክ ሆይ ያለች እንግዲህ ስትማጸንም ነበረ። በዛም አጋጣሚ ናሆም ደውሉላት ትንሽ እየተንቀሳቀስኩኝ አየር እየወሰድኩ ነው አለችው። ጉዞዋን ወደ ሰኒ ጋር አደረገች። ሰኒ ጋር አድርጋ እንግዲህ ለሰኒ የሆነውን ነገር ሁሉ የናሆም እናት እንዳወቁ ነገረቻት። እናም በጣም እንዳስጥላት እና እንደደበራት ሁሉም ነገር፣ እንዲሁም ደግሞ ዛሬ እኔ አንቺ ጋር ነው ማደር የምፈልገው ስትልም እንግዲህ ሰኒ ፍቃድ ጠይቃለች ማለት ነው። እንግዲህ እነ ሰኒ ቤት ተኝታለች ማለት ነው። መራዊት መድኃኒቷን ይዛ አልመጣችም። የኔ መድኃኒት መዋጥ ምን ያደርጋል? ምንስ ጥቅም አለው? ዝሮ ዝሮ ሙሉ ሰው አልሆንኩኝም በማለት እንግዲህ ትልቅ የተስፋ መቁረጥ ስሜት ውስጥ ላይ ትገኛለች ማለት ነው። መራዊት በጣም ያሳዝናል። እዚህ እነ አሁን ቤት በምንም ነገር ሳያንሳቸው እንግዲህ በፍቅር እየኖሩ ግን የጤና ጉዳይ እንግዲህ እጅጉን በጣም አስከፍቷታል ማለት ነው። እናትየውም ቀጥራታለች እንግዲህ መልስሽን በቅርብ ቀን ብላ ጠይቃታለች። መራዊት ምን ይሆን ምላሿ? የምርም እንግዲህ ለመውለድ ተዘጋጅ። ይህን ነገር እንግዲህ በባለፈውም የናሆምን ቤተሰቦች ማስደሰት አለብኝ በማለት ብቻዋን እንግዲህ ያው ተመልክተናታል። በዛ ነገር ደግሞ እንግዲህ ናሆም ሲቆጣት እና ሲያኮርፋትም አምባገነን ሁኖም እንግዲህ ሲጮህባትም ተመልክተናል። እሷም እንግዲህ ማርገዝ አለብኝ በማለት እንግዲህ ቴስት ለማድረግ ነበረ ያኔ ያያት ማለት ነው ተቆጥቷታል። እና አሁንስ ድጋሜ ታደርገው ይሆን? ለመውለድ ትዘጋጀውን ፍቃዷንም ናሆም እናትስ ታሳውቅ ይሁን? ሁላችሁም እስኪ ግምት፣ ሀሳብ አስተያየታችሁን በኮመንት አስቀምጡ። ምክንያቱም ካለ ናሆም መኖር አትችልም። ውስጧን አሳምነዋለች። ከናሆም ጋር ደግሞ መኖር የምትችለው የእሱ ቤተሰቦች እንግዲህ ከነሱ ርቀው ወይም ከነሱ ቅሬታ ኖሮባቸው ሳይሆን በደስታ ነው። እናም እንግዲህ መራዊት በግሏ ከዚህ በፊትም ልታደርገው ያሰበችውን ነገር አሁን ላይ የእናትየዋን ጥያቄ እንግዲህ ፍቃዷን የምትናገር ይመስለኛል። እናንተስ ምን ይመስላችኋል? አድማጭ ተመልካች ሁላችሁም ሀሳብ አስተያየታችሁን አስቀምጡ ማለት ነው ለቻናል ያድ ሲሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ኒናና ክብሮም እንግዲህ ኒና ክብሮም ሲያወራ ትከታተለዋለች። አንዳንድ የሚያወራ ነገሮችን ደግሞ ለጽናትም ሆነ ለሰኒም መናገር ትፈልጋለች። ነገር ግን ተቀባይነት አላገኘችም፣ ከእነሱ በኩል ማለት ነው። ክብሮምም ደርሶባት እንግዲህ ተቆጥተዋታል። ይህንን ነገርሽን ብታቆሚ ይሻልሻል፣ ከኔ ጋ አትሳፈጪ በማለትም ተናግሯታል ማለት ነው። አድማጭ ተመልካች ለዛሬ የነበረን የክፍል 99 የፅናት ድራማ በዚህ ተጠናቋል። በቀጣይ ክፍል ደግሞ እስክንገናኝ ቸር ሰንብቱ። ያላችሁበት ሰላማችሁ ይብዛ። ባይ ባይ።